የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። የተወደዳችሁ ቅዱሳን እንደምታውቁት የውሃ ጥምቀት ትምህርታችንን ጀምረናል። ባለፈው ጊዜ የተመለከትነውን ክፍል ነው ደግመን ዛሬም በሌላ መንገድ የምናየው ወይም የምናጠናው። ባለፈው ጊዜ የውሃ ጥምቀት ያድናል የሚል የዘላለም ሕይወት ይሰጣል የኃጢአትን ስሬት ይሰጣል የሚሉ ትምህርቶች አሉ በአንዳንድ ወገኖች ዘንድ እና መጽሐፍ ቅዱሳዊ ፍቹና እውነተኛ ትምህርቱን ነው ለማየት የምንሞክረው። ባጭሩ አስቀድመን የሚያነሷቸውን ጥቅሶች ለዚህ የዘላለም ሕይወት ይሰጣል ለኃጢአት ስርየት፣ ሀብተ መንፈስ ቅዱስ ያሰጣል፣ ልጅነት የስላሴ ልጅነትን ያሰጣል የሚሉ ትምህርቶች ስላሉ ለዛ የሚጠቀሱ ጥቅሶችን ላስታውሳችሁ። አንደኛው የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ምን ይላል ቃሉ? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ስለዚህ ያመነ የተጠመቀ ስለሚል ያላመነ ወይም ያልተጠመቀ ሰው ይፈረድበታል የማለት ያህል ትርጉሙ ተወስዷል። ሁለተኛው ክፍል የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ያለው ነው። ኢየሱስ ምን አለ? ከውሃና ከመንፈስ ካልተወለድክ በቀር የእግዚአብሔርን መንግሥት ልታያት ችልም ይለዋል ኒቆዲሞስን። ስለዚህ በውሃ መጠመቅ የእግዚአብሔር መንግስት አባል ለመሆን ወይም ደግሞ የእግዚአብሔር ልጅ ለመሆን ማንዳቶሪ ነው ወይም ግዴታ ነው የሚል ሌላ ትምህርት ወልዷል። ሶስተኛው የሐዋርያ ስራ ምዕራፍ ሁለት ቁጥር 37 ያለው ነው። 37ና 38 ምንድ ነው የሚለው የሐዋርያ ስራ መጽሐፍ፣ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ የሚለው። ስለዚህ ለኃጢአት ስርየት ውሃ መጠመቅ ግዴታ ነው የሚል ትምህርት ያነሳሉ አንዳንድ ወገኖች። አንደኛ ጴጥሮስ ምዕራፍ 3 ያለውን በባለፈው ጊዜ ለመመልከት ሞክረ ነው። በመጀመሪያ ይህንን ቃል ለመተርጎም ወይም ለመረዳት ቋሚ ሁልጊዜም ቋሚ የአዲስ ኪዳን ዶክትሪንን መረዳት አለብን። ሰዎች በስራ አይጸድቁም ማንም እንዳይመካከል ስራ አይደለም ተብሏል። ጥምቀት ደግሞ ተግባራዊ ምስክርነት ነው፣ ተግባራዊ ነው። ስለዚህ ተግባራዊ ስናደርግ ነው የምንድነው ነው ወይስ ስናምን ነው የምንድ ነው ነው? መልሱ በአዲስ ኪዳን ስናምን ነው የምንድ ነው። ምክንያቱም አያችሁ ልጁ ወደ ዓለም የመጣው ከኃጢአት ሊያድነን ነው ያለ ህግ የተገለጠው ልጁ የእግዚአብሔር ጽድቅ ሆኖ የተገለጠው ልጁ ሊያድነን ነው። እምነት ያለው ወይም ደህንነት ያለው በማመን ነው። የእግዚአብሔር ቃል እንደሚነግረን በማመን ነው የዘላለም ህይወት የሚገኘው በማመን ነው የእግዚአብሔር ልጆች የምንሆነው። ባለማመን ውስጥ ነው ፍርድ ያለው። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ጀምሮ ወታች ብንመለከት በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዷል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ልጁን ወደ ዓለም አላከው። ልጁ ያለው ህይወት አለው ይልና ልጁ የሌለው ህይወት የለውም ይላል። ዮሐንስ ወንጌል ምዕራፍ 3 ላይ ምን ይለናል? ቁጥር 18 ለምሳሌ ብንመለከት በእርሱ በሚያመን አይፈረድበትም፣ በማያመን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ነው የሚለው ይህ ስላላመነ ስለዚህ ደህንነት የተያያዘው ወይም ፍርድ የተያያዘው ከማመንና ካለማመን ጋር እንጂ ከመጠመቅ ጋር አይደለም ስለዚህ የምንጠመቀው ለመዳን አይደለም ስለ ዳንን ነው የምንጠመቀው ስለዚህ ማርቆስም ላይ ቢሆን ያላመነ እንጂ አልተጠመቀ አልተባለም ኦፍኮርስ መጠመቅ ግዴታ መሆኑን አንስተናል ከዚህ በፊት ይሁን እንጂ ግን ጥምቀቱ የዘላለም ህይወት ይሰጠናል ብለን አናምንም በውሃ መጠመቅ የዘላለም ህይወት ይሰጠናል ብለን አንቀበልም ወይም አናምንም መጽሐፍ ቅዱስ እሱን አያስተምረንም የዘላለም ህይወት ያለው በማመን ነው ክርስቶስ ኢየሱስን በማመን ሌላውን ደግሞ የዮሐንስ ወንጌል ምዕራፍ ሶስትን ብንመለከት ከውሃና ከመንፈስ የሚለው ውሃ በዮሐንስ ወንጌል ቃል ውስጥ የወከላቸውን ሁሉ ማየት እንችላለን ውሃ በእግዚአብሔር በተለይ በዮሐንስ ወንጌል መጽሐፍ ውስጥ መንፈስ ቅዱስ ሆኖ ቀርቧል። አይደል በውሃ ውሃ ለምሳሌ ሳምራዊቱቱን ሴት ምዕራፍ አራት ላይ ውሃ ጠጭኝ አላት። አንተ ከአባታችን ከያዕቆብ ትበልጣለህ አለችው። እሱ ግን ውሃ ጠጭኝ የሚልሽ ማን መሆኑን ብታቂ ትለምኙ ነበር አላት። እያለ እያለ እኔ ከምሰጠው ውሃ የሚጠጣ አይጠማም ሁሉ ይላል ኢየሱስ። ያ መንፈስ ቅዱስ ነው። የዮሐንስ ወንጌል ሄደን ምዕራፍ ሰባት ላይ ብናነብ፣ በበዓሉ በታላቁ ቀን ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ኢየሱስ ሲጮህ አያችሁ። ያ ውሃ እርሱ የሚሰጠው መንፈስ እንደሆነ ራሱ ጸሐፊው ተርጉሞታል። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ይላል። ስለዚህ ውሃ በዮሐንስ ወንጌል ውስጥ ምንድን ነው? የመንፈስ ቅዱስ ነው። ስለዚህ ሄደን በመጽሐፍ ቅዱስ ውስጥ ደግሞ ከመንፈስና ከመንፈስ ተወለዱ ስለማይል ማለት ነው ከመንፈስ መንፈስ ቅዱስ የሚል ለብቻ ስላለ ከመንፈስ ተወለዱ የሚል ሄደን ውሃ የሚለውን ሄደን ብንፈልገው የእግዚአብሔር ቃል ሆኖ እናገኘዋለን። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ይለንና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው ይላል። ስለዚህ ዳግመኛ ከመወለድ ጋር የእግዚአብሔር ቃል ተያይዘዋል። ይሄ ባህሪው ማጥራትና ማጠብ ከመሆኑ ጋር ተያይዞ አያችሁ፣ የኤፌሶን መልእክት ላይ ምዕራፍ አምስት ላይ ምዕራፍ አምስት ላይ ብንመለከተው ምን ይላል? በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት። ስለዚህ ውሃ ከሚያጥብ ከሚያነጻ ማንነቱ ጋር ተያይዞ አያችሁ የዘላለም ሕይወት ለማግኘት ከእግዚአብሔር እንደሚወልድ ሆኖ ቀርቧል። ያዕቆብ ምዕራፍ 1 ቁጥር 18 ላይ ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን ይላል። ስለዚህ በዮሐንስ ወንጌል ምዕራፍ 3 ላይ ያለው ውሃ የእግዚአብሔር ቃል ነው እንጂ ሌላ ማለት አይደለም። ይሄ የምንጠመቅበት ውሃ ማለት አይደለም። እዛ አንደኛ ማን የሐዋርያ ሥራ ምዕራፍ ሁለትም ላይ ኃጢአታችሁ ይሰረይ ዘንድ ተጠመቁ ሲል ንስሐ ግቡ ማለቱን አስቀድሞ አስታውሱ። ንስሐ ግቡ ነው ኃጢአታችሁ፣ አያችሁ፣ ኃጢአታችሁ ለመሰረይ ወይም እንዲስተሰራይ ወይም ይቅርታ እንድታገኙ መጀመሪያ ንስሐ ግቡ ነው። ስለዚህ ንስሐ መግባት ነው እንጂ ዋናው አያችሁ፣ መጠመቅ አይደለም ኃጢአትን ይቅርታ የሚያሰጠው። ስለዚህ ንስሐ ግቡ ከመባሉ ጋር ነው የተያያዘው ወይም መገናዘብ ያለበት እና በዚህ ጉዳይ ላይ ግርግርታ እንዳይፈጥር በውሃ መጠመቅ ኃጢአትን ያስተሰረያል የሚል ትርጉም አይሰጠንም። ይሄንን ተከትሎ ምን አይነት ትምህርት እንደተወለደ ታውቃላችሁ? የህፃናት ጥምቀት ተወልዷል። ይሄ ኢንፋንት ባፕቲዝም የህፃናት ጥምቀት፣ የህፃናት ጥምቀት መቼ እንደተጀመረ የእግዚአብሔር ቃል አይ ማለት አናገኝም። በእግዚአብሔር ቃል ትምህርት ውስጥ ይሄ ከታሪክ ምናልባት ሶስተኛው መቶ ክፍለ ዘመን አጋማሽ አራተኛው መቶ ክፍለ ዘመን መጀመሪያ ላይ ልምምዱ ወደ ቤተ ክርስቲያን ውስጥ እንደመጣ ነው የምናውቀው። የህፃናት ጥምቀትን የሚያበረታቱ ሰዎች ወይም የህፃናትን ጥምቀት የሚደግፉ ሰዎች ለምንድን ነው ኢንፋንት ባፕቲዝምን የሚደግፉት ወይም የሚናገሩት ከተባለ ከኃጢአት መንጻት ጋር ቅድም ከጠቀስነው ጋር ስለሚያገናኙት ነው። ምክንያቱም የህፃናት ጥምቀትን የሚደግፉ ሰዎች ምን ብለው ነው የሚናገሩት? ጥምቀት የመዳን መንገድ ነው ብለው ያስተምራሉ። ስለዚህ ከውርስ ኃጢአት፣ ከአዳም በደል ኦሪጂን ሲን፣ ጥንተ አበሳ፣ ጥንተ አብሶ ወይም ጥንተ አበሳ ከምንለው ከዚያ ከአዳም በደል የምንነፃው በውሃ ነው ብለው ያምናሉ። ስለዚህ በአርባና በሰማንያ ቀን ህፃናትን ያጠምቃል። አያችሁ፣ ሀብተ መንፈስ ቅዱስን ይሰጣል፣ ልጅነትን ይሰጣል፣ የስላሴን ልጅነት ይሰጣል፣ እንደዚህ የእግዚአብሔር ልጅ ያደርጋል፣ የዘላለም ሕይወት ይሰጣል በማለት የህፃናት ጥምቀትን ያጠምቃሉ ሰዎች። ይሁን እንጂ ግን ሀብተ መንፈስ ቅዱስንም ስመ ክርስትናንም የውሃ ጥምቀት አይሰጥም። በአርባና በሰማንያ ቀን ህፃናትንም እንድናጠምቅ የእግዚአብሔር ቃል አይመክረንም አይነግረንም። ለመሆኑ በአርባና በሰማንያ ቀን ህፃናትን ማጥመቅ ከዛ ከብሉይ ኪዳን ታሪክ የተወሰደ እንደሆነ ታውቃላችሁ። ለምሳሌም ዘሌዋውያን ምዕራፍ 12 ከ1 እስከ 8 ብናነበው የዚህ በአርባና በሰማንያ ቀን መንጻትን እናገኛለን። በነገራችን ላይ ሴቲቱ እናትየዋ ወንድ ልጅ ከወለደች አርባ ቀን ሙሉ እርኩስ እንደሆነች፣ ሴት ልጅ ከወለደች ደግሞ ሰማንያ ቀን ሙሉ ያልነጻች እንደሆነች ተጽፏል ወይም እርኩስ እንደሆነች ተጽፏል። ወንድ ልጅ ሲወለድ ከሰባት ቀን በኋላ በስምንተኛው ቀን በመገረዝ የአብርሃም የቃል ኪዳን ቤተሰብ ውስጥ ይቀላቀላል ወይም የቃል ኪዳን ቤተሰብ አባል ይሆናል። የአብርሃም የቃል ኪዳን ቤተሰብ አባል ይሆናል። ሴት ልጅ ደግሞ ከወለደች ያው የቃል ኪዳን ቤተሰብ በመገረዝ የምትቀላቀልበት መንገድ የለም። ሴት ልጅ ባይዲፎልት፣ የቃል ኪዳኑ ቤተሰብ አባል ናት ይቀጥላል። ይሄ መንጻት አርባ ቀን የሚጠበቀው ለወለደችው እናት እንጂ ለተወለደው ህፃን እንዳልሆነ ልብበሉ መጀመሪያ ለተወለደው ህፃን አይደለም፣ ለወለደችው እናቱ ናት። ምክንያቱም ከማህፀኗ ውስጥ ከሰውነቷ የሚወጣ ፈሳሽ ስላለ በዛ ደም ምክንያት ወይም በዛ ፈሳሽ ምክንያት እርኩስ ናት፣ በዛ ኪዳን፣ በቀደመው ኪዳን። ስለዚህ አርባ ቀን ሙሉ ለመንጻት መጠበቅ አለባት። ስለ መንጻቷም ከቻለች እንደ አቅሟ ወይፈን ታቀርባለች፣ ካልሆነ ደግሞ ዋኖሶች ይዛ ትሄዳለች። የጌታ እናት በመንጻት ውስጥ እንዳለፈ ይታውቃላችሁ። ኢየሱስ ደግሞ በስምንተኛው ቀን ለመገረዝ እንዳመጡትና ስም እንዳወጡለት ያው ታውቃላችሁ። ስለዚህ አርባና ሰማንያ ቀን ጥምቀት የሚባል ሐዲስ ኪዳናዊ ስርዓት አይደለም ጨርሶ ማለት ነው። ጨርሶ ብሉይ ኪዳን ነው ስለ መንጻት የሚከናወን ነው በአዲስ ኪዳን ከሰውነት የሚወጣ ፈሳሽ ሰውን አያረክሰው ክርስቲያን እህቶች በወርሃዊ ልማዳቸውም ቢሆን ርኩስ አይደሉም ከማህፀናቸው ውስጥ በወሊድ ጊዜ በሚፈሳቸው ፈሳሽ ምክንያት ርኩስ አይደሉም ስለዚህ የመንጻት ልማድ የለም ህፃኑ በተወለደበት ጊዜ ከክርስቲያን ቤተሰብ የተወለደ ነው እሱን ወደኋላ ላይ እንመለከታለን ለመዳን የሚያደርገው ምንም ነገር የለም ያው ለመዳን አንድ መንገድ ነው ያለው እሱ ምንድን ነው ማመንና ማመን ብቻ ስለሆነ በተለይ በዚህ በኮቨነንት ቲኦሎጂ ውስጥ በተለይ በተለይ ይህንን ትምህርት በማስተማር የሚታወቀው ካልቪን ነው ካልቪን የእግዚአብሔርን ጸጋ ያሰጣል የቃል ኪዳን ቤተሰብ አባል ያደርጋል ብሎ ያምናል ውሃ ጥምቀትን ሰውን በህፃንነት ያጠምቁታል ምንድን ነው የእግዚአብሔር ጸጋ ወደ ህፃኑ ይተላለፋል ወይም ይገባል የእግዚአብሔር ጸጋ ወደ ህፃኑ የሚመጣው በጥምቀት ነው ብለው የሚያምኑ ሰዎች አሉ ስለዚህ አንደኛ ከዳነው ማህበረሰብ ጋር እንዲቀላቀል ሁለተኛ የእግዚአብሔር ጸጋ በእሱ ላይ እንዲኖር ግዝረት ጥምቀትን ተክቷል ለሚለው ትምህርትም እንደ እንደ አንድ ማሳያ አድርጎ በማቅረብ ህፃናትን ማጥመቅ በሁለቱ መንገድ የተለመደ ነው እና እኛ የምናውቀው ምንድን ነው ወይም የእግዚአብሔር ቃል ወይም የእግዚአብሔር ቃል የሚያስተምረን ምንድን ነው አንደኛ ህፃናት የውሃ ጥምቀት በመጠመቃቸው ምክንያት የዘለዓለም ህይወት አያገኙም? ምክንያቱም መጠመቅ መዳንን አይቀድመውም መዳን ይቀድማል፣ መጠመቅ ይከተላል። ያልዳነ ሰው መጠመቅ አይችልም። ያልዳነ ሰው ለመዳን ብሎ ውሃ ጥምቀት ቢፈጽም ከፈረሱ ጋሪው ይቀድማል፣ መርሆውን ይስታል፣ የአዲስ ኪዳን ትምህርትን ይጻረራል። ስለዚህ የአዲስ ኪዳን ቋሚ ትምህርት ምንድን ነው ካላችሁ፣ መጀመሪያ ምን ማመን ነው፣ በክርስቶስ ኢየሱስ ማመን፣ ቀጥሎ መጠመቅ ነው። የእግዚአብሔርንም ጸጋ በእኛ ህይወት ውስጥ እንዲህ ሆን ምን የሚያደርገው በመዳን ያንን ጸጋ ስንካፈል ነው። መጀመሪያ መዳን ነው እያችው። ከዛ ከዳንን በኋላ እግዚአብሔር ራሱ ለአካሉ ጥቅም የሚሆነውን ጸጋ፣ ለቤተ ክርስቲያን ጥቅም የሚሆነውን ጸጋ በእኛ ላይ ያመጣል። እንደገና ደግሞ የደህንነትን ጸጋ፣ የመዳን ጸጋ ይሄ በጸጋ አደለም ምንድ ነው? ያ ያ የምንድንበት የእግዚአብሔር ጸጋ በእኛ ውስጥ የሚመጣው እምነትን ተከትሎ ነው እና በተለይ የህፃናትን ማጥመቅ በተመለከተ በጣም በርካታ ሰዎች ይሄንን ትምህርት ያስተምራሉ። እዚህ ጋር አንዳንድ ጥያቄዎችን መልሰን እስቲ እንለፍ። በሚቀጥለው ሳምንት በሰፊው እንሄድበታለን። የህፃናትን ጥምቀት የሚቀበሉ ሰዎች ህፃናት ተጠምቀዋል ለማለት የሚያነሷቸው አንዳንድ ጥያቄዎች አሉ አንዳንድ ጥያቄዎች አሉ። በእርግጥ በቅዱስ ቃሉ ትምህርት ውስጥ ህፃናት የተጠመቁበትን ቦታ ወይም ሐዋርያት ህፃናትን ያጠመቁበትን ቦታ አንመለከትም። ይሁን እንጂ ግን የህፃናት ጥምቀትን የሚደግፉ ወይም የሚያምኑ የሚቀበሉ ሰዎች ለዚያ ሙግት የሚያነሷቸው አንዳንድ ሀሳቦች አሉ። አንደኛው ለምሳሌ የሐዋርያ ሥራ ምዕራፍ 10 ቁጥር 46 ያለው ነው። የቆርኔሌዎስ ቤተሰብ። በዚህ ክፍል ሐዋርያው ጴጥሮስ ለቆርኔሌዎስ ቤተሰብ ወንጌል እንደመሰከረ ተጽፏል። ወንጌል መሰከረ፣ ወንጌል አስተማራቸው። ከዚያ በኋላ መንፈስ ቅዱስ ወረደ። ልብ በሉ፣ መንፈስ ቅዱስ ወረደላቸውና በልሳን ተናገሩ ያንን ተከትሎ መንፈስ ቅዱስ የወረደላቸውንና በልሳን የተናገሩትን ሁሉ ሰዎች ጴጥሮስ አጠመቀ አያችሁ በውሃ እንዳይጠመቁ እከለክላቸው ዘንድ እኔ ማነኝ አላደ ማነኝ ማንም ይከለክላቸው አለ ስለዚህ ሁሉንም አጠመቃቸው ወይም ህፃናት አሁን ቆርኔሌዎስና ቤተሰቡ ተጠመቀ በቤተሰቡ ህፃናት ሊኖሩ ይችላሉ ልክ ነው ነገር ግን ክፍሉ ልብበሉ ጴጥሮስ ሲያስተምር የሰሙት ኢየሱስን ጌታ አድርገው የተቀበሉት መንፈስ ቅዱስ የወረደላቸው እና በልሳን የተናገሩ ናቸው የተጠመቁት። ስለዚህ እዛ ቤት ውስጥ ያሉ ቤተሰቦች የቆርኔሌዎስ ቤተሰቦች ልጆች የሚኖሩት መንፈስ ቅዱስ ወርዶላቸዋለሁ? የመጀመሪያው ጥያቄ በልሳን ተናግረዋለሁ? ሁለተኛው ጥያቄ። አዎ ሕፃናት በጀርባ የሚታዘሉ ሕፃናት መንፈስ ቅዱስን ከተቀበሉ በልሳን ከተናገሩ ችግር የለውም። ግን እነሱ እነዚህ እኛ ይህም በአርባና በሰማንያ ቀን የምናጠምቃቸው እንኳን ሰምተው ለሰሙት የእምነት ቃል ምላሽ ሊሰጡ ይች ይቅርና ራሳቸውንም በቅጦ የማያውቁ ናቸው። ስለዚህ ልብ በሉ የቆርኔሌዎስ ቤተሰብ የተጠመቁት ሰዎች መንፈስ ቅዱስን የተቀበሉ ናቸው እና መንፈስ ቅዱስን ለመቀበላቸው ወይም በመንፈስ ቅዱስ ለመጠመቃቸው ማስረጃው ምንድን ነው? በልሳን መናገራቸው። ስለዚህ የተጠመቁት ሕፃናት እዛ ቆርኔሌዎስ ቤት አሉ የምንላቸው ሕፃናት በልሳን ከተናገሩ ችግር የለው። አሁን ለዚህ ማስረጃ አድርገን የእኛን የሕፃናት ጥምቀት ማስረጃ አድርገን ልናቀርብ አንችል። ስለዚህ በልሳን መናገር መንፈስ ቅዱስን መቀበል እንደ እንደ ማስረጃ እንደ አስረጅ ሆኖ መቅረቡን ልብ ልንል ይገባናል። አው ጥቅሱን ከአውዱ ነጥለን አውጥተን የሕፃናት ጥምቀት ማስረጃ አድርገን ማቅረባቸው ይሄ እግዚአብሔር ቃል ላይ በደል መፈጸም ነው የሚሆንብን ቃሉን በቅጡ አለመረዳት ነው የሚሆንብን። ስለዚህ የሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ የሕፃናት ጥምቀት ማስረጃ ለመሆን አይችልም፣ ያኛው ክፍል ማለት ነው። ቤተሰቡ ተጠምቋል፣ አዎ። ግን ቆርኔሌዎስ ልጆች ሊኖሩት ይችላሉ፣ አዎ። ካሉት ልጆች መካከል ለሰማው የምስክርነት ቃል ምላሽ የሚሰጥ ምላሽ መስጠት ብቻ ሳይሆን መንፈስ ቅዱስ ወርዶበት ወይም መንፈስ ቅዱስን ተቀብሎ ልሳን የተናገረን የተጠመቀው ከዚህ ልሳን ተናግረዋል። እኛ ግን የምናጠምቃቸው ሕፃናት ልሳን አይደለም፣ የማያውቁትን ሌላ ቋንቋ አይደለም፣ የምናውቀውን የእኛንን ቋንቋ እንኳን የማይናገሩ ሰዎች መሆናቸውን ልብ ልንል ይገባዋል። ስለዚህ የተወደዳችሁ ቅዱሳን የሕፃናት ጥምቀት ጥምቀት ያድናል ከሚል ትምህርት የተኮረጀ ነው ወደ ቤተክርስቲያኑም ውስጥም የገባው ከቆስጠንጢኖስ ዘመነ መንግስት በኋላ ቤተ ክርስቲያን ከስደት ካረፈችበት ጊዜና የመንግስት ድርጎን ተቀባይ ከሆነችበት የቤተ ክርስቲያን የዛን ዘመን የወንጌል ባለ አደራ ትውልድም ወንጌሉን ትቶ ወደ ቤተ ወደ ቤተ መንግስት በገባበት በዚያ ክርስቲያን የሆነ ከግብር ነፃ መሆኑ አንጻራዊ ነፃነት ማግኘቱ ብዙ መብቶቹ በመንግስት መጠበቃቸው ቤተ ክርስቲያን ውስጥ ለመቀላቀል ያደረጉት የአጋጣሚ የፈጠረው እንጂ በእርግጥ ከዚያ በፊት በነበሩ በሐዋርያት ትምህርት ውስጥ የሕፃናት ጥምቀት እንዳልነበረ በጣም ብዙ ማስረጃዎች ማቅረብ እንችላለን። የተወደዳችሁ ቅዱሳን ሌሎች ተከታታይ የሕፃናት ጥምቀት በተመለከተ የሚጠቀሱ ጥቅሶችንና መጽሐፍ ቅዱሳዊ የሆኑ መልሶችን በሚቀጥለው ጊዜ ይዘን የምንቀርብ ይሆናል። የጌታ የኢየሱስ ጸጋ ይብዛላችሁ። ጌታ ከክፉ ሁሉ ይጠብቃችሁ። ትምህርቱ ለሌሎች ሼር ማድረግ አትርሱ። የትኛውንም ጥያቄ ወይም አስተያየት በኮመንት መስጫ ሳጥሩ ላይ መጻፍ ትችላላችሁ። ላይክ ማድረግ አትርሱ። ወገኖች ሰብስክራይብ እንዲያደርጉ ማበረታቱ። አብረን ቻናሉን እናሳድገው። የጌታ ጸጋ ይብዛላችሁ። መደወል እና መጻፍ ትችላላችሁ። ጸጋ በክርስቶስ ኢየሱስ ይብዛላችሁ።